አዘጋጆቹ ለደረሰውና ሌሎች በዚህ ሥራ ላይ የሚሳተፉ አጋር አካላት የምስጋና ፕሮግራምና ልዩ የሙዚቃ ዝግጅት እዚህ ስላለ በክብር አሳምረው እሲ ተው በቃ፣ ምተው መዝፈነኗ መርቆን ሸኝቶን አሲዞን ምናምን ምትለው ልምር ተዋ መርቆን ሸኝቶን ቦላይ ድረስ መጥቶ ባንዲራ በቲቪ በሬዲዮ እኮ ኢንተርቪው ሰተኩን ይመጣ አሁን ቶ ወይ ሰው ሰው ከሀገሩ ከወጣ ጸባዩ ይለወጣል የሚባለው ለካ እውነት ነው። ማን ያሉ ያ አርጊቲ ነው አርጊቲ አሉ እኔ ልኛል። ስማ ፈራህ አንተ የቡድኑ አንበል ከፈራ ሌላ ምን ሊሆን ጋዜጠኛ ነው እረሳል። አድማጮቻችን በአሁኑ ሰዓት የኢትዮጵያ ብሔራዊ ቡድን አምበል ሲሳይ ረጋሳ ጠገቤ ይገኛል። ሲሳይ ረጋሳ፣ እንደሚታወቀው የኢትዮጵያ ብሔራዊ ቡድን ከቱኒዚያቸው ጋር የመጨረሻውን ጨዋታ ለሃይዋን ጫለ ማለፍ የሚያደርገውን ዛሬ በጣም ያላቆልጠው ቱኒዚያ አይገባል። ይሄ እንዴት ሃይዋ

ሰላሳ ጋዜጠኛ ጠይቆ ሰላሳ ዓመት ስለመለስ፣ በእርግጥ ብዙ ተናግር ያለው ያልኩት ግን ተመሳሳይ ነገር የተቻለንን ያህል እንሞክራለን፣ እንሟሟታለን። እስቲ አስቡ ማሸነፍና እኩል ለኩል መውጣት እየቻለን እንዴት ብለን ነው የምንሸነፈው? ቱኒዚያ ጠንካራ

የለም፣ ይሁን አንተን ካገኘሁ ምንም አይደለም። ስም ለሁሉም ተጫወተው። ትኬት ትኬት፣ ስጦታ ይዤ መጥቼ ነው እኮ። ስጦታው ይቅርብ። ስጦታ ሲሰጥ ይቅርብ፣ አስፈላጊ ሲሆን ወጣቷ ዝም ብዬ ገብቼ ስበላ እናቴ ትቆጣኝ ነው። ደህና ነህ? ጤና። ድግስ ላይ በክብር ሰርግ ላይ ወይም ግብዣ ላይ ተጠርቼ ካበቀ ዘውዬ ጎረቤት ከገባው እናቴ ቀላጥ ብላ ትገፈኝ ነበር። ታዲያ ከኔ ስጦታ ጋር የእናትህን ሩን ያገናኛል። ይገናኛል። ይገናኛል ከ

አነ ያልከኝ ደንበል ደንበል ክህደትን እንደሸሸው እንደተከተበው የኖረ ምስኪን ላይ ነው። ዛሬ ገባች ደንበልን ያቁታል። እኔ ከሀገሬ ከተወጣ ቆይቻ። ደንበል የሆነ ሰው አይደለም። ደንበል የጸጋዬ ገብረመድኅን የፈጠረ ገጸባይ እርጌቲ ነው። መጽሐፉን ሰጥቶኛ ነበርኩት። ደበል ደንበል ክህደትን እንደሸሽው

አይ ነኝ አዎ፣ ሰላም ገብቻለሁ። በሆቴል ስልክ የሆነ ይሁን ብዬሽ ነው የምደውለው። እንዴት ናት? ሆስፒታል ናችሁ? እሺ፣ እሺ

ገትም ማታ ነው። ዛሬ ትራንዚት ነው። እዚህ ረ አውቃለሁ። ይቆይ ይሆን ይመጣል። አለማ ታዲያ ለምን ወጣ ብላችሁ ሮምን ዞር ዞር ብላችሁ አልጎበኙም ወይስ ፈቃድ የላችሁ? አይ የሚጎበኙ አሉ። እኔ እዚሁ መሆን ፍቶቶ ብታይ በጣም ወለአንቺ እዚህ ነው የምትኖር ቆይተሻል ከሀገር ከወጣሽ ቆይቻለሁ ያኔ ነገሮች ሁሉ ከሀገር በሚያስወጡበት መሰለኝ